አንድ አምላክ በሚሆን በአቦል በመንፈስ ቅዱስ ስም መስከረም 17 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉስ የቆስጥንቲኖስ እናት ቅድስት እሌኒ ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነበት ምክንያት እንዲህ ነው። ብዙዎች ድንቆች ታምራት ገብሪ ግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡና በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ሥርዓትን ሰርተው አዘዙ። በይሁዳ ሀገር ሁሉና በኢየሩሳሌም ቤትን የሚጠርጉ ሁሉ ወይም አፈር ወይም ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ። እንዲህም እያደረጉ እሌኒ ንግስት እስከመጣች ድረስ ከሶስት መቶ ዓመት በላይ ኖሩ። እርሷም በመጣች ጊዜ ክብሬ ግባና የጌታችን ኢየሱስ ክርስቶስ መቃብርን እስከ አሳዩ ድረስ አይሁድን ይዛ አሰቃየቻቸው። ያንንም ኮረብታም እስከጠረጉ ድረስ አስገደደቻቸው። የከበረ መስቀሉንም ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ ክርስቲያን ተሰራች። በዚች ቀንም አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉ ከሀገሮቻቸው በመምጣት ከበሬ ግባና ለጌታችን ኢየሱስ ክርስቶስ የትንሣኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኖ ክርስቲያኖች በጎዳና እየተጓዙ ሳሉ ስሙ ይሳቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙዎች ሳምራያን ነበሩ። ይህ ይሳቅም የክርስቲያን ወገኖችን ለምን በከንቱ ትደክማላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ለክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዝ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድም ሄዱ። በውስጡም መሪር የሆነና የገማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይስሐቅም እጅግ ይሳለቅባቸው ጀመረ። የቀናች እምነት ካለቻችሁ ይህ የገማና የመረረ ውሃ ተለውጦ እስኪ ጣፋጭ ሁን ይላቸው ነበር። ቀሲስ አውዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይስሐቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የተአምራት ኃይልን ካየው እኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲስ አውዶኪስ በዚያ ከተማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝቡ ሁሉ እንስሶቻቸውም ጠጡ። ሳምራዊ ሳግን ግን በተጠማ ጊዜ በረዋት ከያዘው ውሃ ፈለገ፣ ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶኪስም መጥቶ ከእግሩ በታች ሰገደ። ክብሪ ግቧና በጌታችን ኢየሱስ ክርስቶስም አመነ በከበረ ቄስ በአውዶኪስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያንና ለአረማያን የሚመር ሆነ። በውስጡም የብርሃን መስቀል ታየ። ከአጠገቡም ውብ የሆነች የአማራች ቤተክርስቲያን ሰሩ። ሳምራዊው ይስሐቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሂዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ። የከበረ መስቀልም ዳግመኛ የተገለጠበት መጋቢት አስር ቀን ነው። ዜናውም በዚሁ ቀን ጽፈናል። ምእመናንም በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተክርስቲያኑ በተከበረችበት ቀን አደረጉ። ይህም መስከረም 17 ቀን ነው። በዚህም ቀን አስቀድሞ ከከበረ መቃብር በንግስት እሌኒ እጅ የተገለጠበት ነው። በመስቀሉ ላዳነን ለእግዚአብሔር ምስጋና ይሁን። ክብር ምስጋና ገንዘቡ ነውና ለዛለማሜን። በዚችም ቀን የከበረች ሮማዊት ታኦግንስጣ አረፈች። ይችም ቅድስት በደጋጎች ነገስታት በአኖሪዎስ እና በአርቃሪዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉስ መልእክተኞችን እጅ ማንሻ ይዘው ወደ ንጉስ አኖሪዎስ መጡ። በሚመለሱም ጊዜ ይችን ደንግል ታኦግንስጣን አገኟት። የምታነቦንም መጽሐፍ በእጃ ውስጥ ነበር። ወደ ሀገራቸውም ነጥቀው ወሰዷት። ለህንድ ንጉስም ሚስቶቹንና ቤተሰቦቹን የምትጠብቅ ሆነች። በአንዲት ዕለትም የንጉስ ልጅ አስጨናቂ በሆነ ደዌ ታመመ። የከበረች ታወግንስጣም ወስዳ በብብቷ ታቅፋ በመስቀል ምልክት አመተጮችበት በዚያንም ጊዜ ዳነ። ከእርሷም ስለተደረገው ታምር የዚች የከበረች ድንግል ታኦግንስጣ ዜናዋ በአገር ሁሉ ተሰማ። ከዚያችም ቀን ወዲህ በነርሱ በእነርሱ ዘንድ እንደመቤት እንጂ እንደ አገልጋይ ያልሆነችም። ከዚህም በኋላ የህንድ ንጉስ ወደ ጦርነት በሄደ ጊዜ ጉም፣ ጭጋግ፣ አውሎ ንፋስና ጨለማ በላዩ መጣ። ንጉሱ ግን የከበረች ታኦግንስጣ ስታማትብ ስላየ በመስቀል ምልክት ማማተብን ያውቅ ነበርና፣ ያን ጊዜም በጭጋጉ፣ በጉሙ፣ በጨለማው እና በጥልቁ ንፋስ ላይ በመስቀል ምልክት አማተበ። ወዲያውኑ ፀሐይ ወጣ፣ ታላቅ ጸጥታም ሆነ። ጠላቶቹንም በዚሁ በመስቀል ምልክት ድል አደረጋቸው፣ እጅግም ደስ አለው። ንጉሱም ከጦርነት በተመለሰ ጊዜ ለከበረች ታወግንስጣ ከእግሯ በታች ሰገደ። እርሱና ቤተሰቦችን ሁሉ የሀገሩንም ሰዎች የከበረች የክርስትና ጥምቀትን ታጠምቅ ዘንድ ለምናት። ቅድስ ታወግንስጣም እንዲህ አለችው፣ ይህን አደርግ ዘንድ እኔ አይገባኝም የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉስ አኖሪዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉስ ወደ ንጉስ አኖሪዎስ መልእክተኞችን ላከ። ንጉስ አኖሪዎስም ልመናውን ተቀብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መስዋዕትንም ቀድሶ ክብር ይግባውና የጌታችን ኢየሱስ ክርስቶስ ስጋውንና ደሙን አቀበላቸው። እግዚአብሔርም የምትወድ የከበረች ድንግል ታኦግንስጣ እጅግ ደሳለት። ያንንም ቄስ መንፈሳዊ ሰላም ተሰጠችው እና ከእርሱ ራኬ ተቀበለች፣ እርሱም ከእርሷ በረከተን ተቀበለ። ከዚህም በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰበሰቡ። የምንኩስና ልብስንም በመልበስ እንደ እርሷ መሆንን ወደዱ። እርሷም እመምኔት ሆነች። የባሕታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉስ አኖሪዎስ ተመልሶ የህንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉስ አኖሪዎስም እጅግ ደስ አለው። የሮሜ ሀገር ሊቃነ ጳጳሳትም ይህን ባሕታዊ ኤጲስቆጶስ አድርጎ እንዲሾሙላቸው አዘዘው። እርሱም ኤጲስቆጶስነትን ሹሞ ለህንድ ሰዎች ላከላቸው። እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተክርስቲያን ሊሰሩ ጀመሩ። ምሰሶችንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጠዋት ቤት ነበረ። በውስጡም ያመሩ ምሰሶች አሉ። ደንግሪቱ ታኦግንስጣም ክብሬ ግባ እና ጌታችን ኢየሱስ ክርስቶስን ብዙ ማልቀስ ለመነች። ያን ጊዜም እሊያን ምሰሶች ከጠዋት ቤት ፈልሰው ሃናጺዎች በምሽሁት ቦታ በቤተክርስቲያን መካከል ተተከሉ አማንያን ሁሉ ከበሬ ገባና ጌታችንን ኢየሱስ ክርስቶስን አመሰገኑት። ጣዖትን ሲያመልኩ የነበሩ ጣዖቶቻቸውን ሰብረው ከበሬ ገባና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመልሰው ገቡ። በዚያችም ሀገር ታላቅ ደስታ ሆነ። ቅድስት ድንግል ታኦግንስጣም ተጋድሏን ከፈጸመች በኋላ እግዚአብሔርን አገልግላ ደስ ተሰኝታ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን በረከቷም ከኛ ጋር ይኑር ለዘለዓለም አሜን። በዚችም ቀን ለአባቶች ሊቃነ ጳጳሳት አሥራ አራተኛ ሆነ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። ይህንንም ቅዱስ ንጉሥ ዳኪዮስ ሊገድለው ፈልጎት ነበር፣ ግን እግዚአብሔር ሰውረው። ይህም አባት ብልህ አዋቂ ስለነበር ብዙዎች የቤተ ክርስቲያን መጻሕፍትን ተረጎመ። በዘመኑም በሮም ንጉሥ በካሀዲ ዳኪዮስ እጅ ቅዱስ መርቆሬስ በሰማትነት አረፈ። ሁለተኛም ሰባቱ ደቂቅ 372 ዓመት አንቀላፍተው ነቆ። እንዲህም ለጣዖታት ሊያሰግዷቸው በፈለጓቸው ጊዜ ከዳኪዮስ ፊት የሸሹ ከኤፌሶን አገር ከታላላቆች ተወላጆች ወገን የሆኑ ናቸው። ዳግምኛም በዘመኑ የመነኮሳት አለቃ ገዳማትን የሰራ ግብጻዊ ታላቅ እንጦንስ ለመጀመር ጊዜ መነኮስን ሆነ። ይህም ቅዱስ ዲናሲዎስ በሊቀ ጵስናው ሹመት አስራ ሁለት ዓመት ኖረ። መንጋዎችንም በትክክል በፍቅር በአንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሆን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር። ለዛ ለማሜን በዚችም ቀን የሊቢባ የኪሪያኖስ የውስጢና የተክሴልጥስ መተሰቢያቸው ሆነ። እግዚአብሔርም በጸሎታቸው የማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መስከረም 18 በዚች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን ኤዎስጣቴዎስ አረፈ። ዘአቅረብ ኩማ ሌተ ዘኪሬ አይላፈ ምለሰምዱከ ዘልፈ